በትላንትናው እለት ስሙ በስፋት በማህበራዊ ሚዲያ ሲነሳና ሲጣል የነበረው ከጋዜጠኛ ሶፎንያስ ዋሲሁን ጋር ተያይዞ አሻም ሚዲያ ትሬኒንግ አንድ መግለጫ አውጥቷል። አሻም ሚዲያ ትሬኒንግ አክሲዮን ማህበር በወቅታዊ ጉዳይ ላይ ከዚሁ ጉዳይ ጋር ተያይዞ መግለጫ ሰጥቷል። በመግለጫውም ድርጅቱ ከጋዜጠኛ ሶፎንያስ ዋሲሁን ጋር ያለውን ውል ማቋረጡን ገልጿል። ይህ እንዲሆን ደግሞ በተለይ ደግሞ ትላንትና በጣም ብዙዎች ሲጠይቁ ነበረ። በትላንትናው እለት በማህበራዊ ሚዲያ ላይ ከተሰራጨው ቪዲዮ ጋር ተያይዞ በጣም ብዙዎች ጋዜጠኛው የሚሰራባቸው ተቋማት ጋዜጠኛውን ያለምንም ቅድመ ሁኔታ ከስራ እንዲያሰናበቱት የሚል ጥያቄ በስፋት ሲደመጥ ነበረ። ከዚህም ደግሞ በመለስ በአዳማ ከተማ አካባቢ የሚኖሩ ነዋሪዎችም ግለሰቡ የአዳማ ወጣቶችን ስም ባልተገባ መልኩ ስላጠፋ በህግ ይጠየቅልን የሚል ጥያቄ አንስተው ነበረ። ከዚህ ጉዳይ ጋር ተያይዞ በማህበራዊ ሚዲያ ላይ እጅግ በጣም ብዙ መነጋገሪያ ርዕሰ ጉዳዮች አሁን ድረስ እየተሰሙም እየተጻፉም እየታዩ ሊለያዩም ይገኛሉ። ከዚህ ጉዳይ ጋር ተያይዞ መጀመሪያ አሻም ሚዲያና ና ትሬዲንግ አሻም ሚዲያ ትሬዲንግ አክሲዮን ማህበር በወቅታዊ ጉዳይ ላይ የሰጠውን መግለጫ አስቀድመን ወደ ሌሎች ዝርዝር ጉዳዮች እንመለስና ይህንን ጉዳይ ላይ በተመለከተ ምን ሃሳብ አላቸው የሚል ሃሳብ አስተያየት ከእናንተ ለመቀበል እንሞክራለን። አሻም ሚዲያ ትሬኒንግ አክሲዮን ማህበር በወቅታዊ ጉዳዮች ላይ የተሰጠ መግለጫ ይላል። በርሰ ጉዳዩ ላይ ድርጅታችን አሻም ሚዲያ ትሬኒንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን ሲሆን በኮንትራት ውል በዜና አቅራቢነት እንዲሁም ደግሞ በቅርቡ በጣቢያችን ሶፊ ሾ በሚል በሰየመው የመዝናኛ ዝግጅቱ በአሻም የቴሌቪዥንና በዩትዩብ ገጽ እያዘጋጀ ሲያቀርብ እንደነበርም ይታወቃል። ይህ በሆነበት ከትላንትናው ህዳር 29 ቀን 2018 ዓ ም ጀምሮ በተለያዩ የማህበራዊ ሚዲያ አማራጮች ስለ ጋዜጠኛው ከኢትዮጵያዊነት ባህል ወግ፣ እንዲሁም ደግሞ ሃይማኖት ያፈነገጠ ተግባር ሲፈጽም የሚያሳይ መረጃ በድምፅ በጽሁፍና በተንቀሳቃሽ ምስል ጭምር ሲዘዋወር ተመልክተናል። አሻም ይህንኑ በማህበራዊ ሚዲያ ስለ ጋዜጠኛው የተሰራጨውን መረጃ ተከትላ ስለተሰራጨበት መረጃ ሶፎንያስን ማብራሪያ እንዲሰጥበት ጠይቀው ነበረ። ሆኖም ግን በዚህም ሶፎንያስ አሁን ራሴን ለማስተካከል፣ ለማከም ለማከም ጸበል ገብቻለው የሚል አጭር ምላሽ ከመስጠት ውጪ ተጨማሪ ያለው ነገር የለም። ስለሆነም አሻም ሚዲያ ትሬኒንግ አክሲዮን ማህበር የኢትዮጵያን ባህልና ወግ እንዲሁም ደግሞ የህብረተሰቡን እሴትና ሃይማኖት ያከበረ የምትመራበት የኤዲቶሪያል ፖሊሲ አላት። ይሁን እንጂ ጋዜጠኛው የሚዲያውን ኤዲቶሪያልም ሆነ የማህበረሰቡን እምነት፣ እሴት፣ ወግና ባህል፣ ሃይማኖት የሚጻረር ተግባር ተሰራጭቶበት በመመልከቷ እጅጉን እያዘነች ድርጊቱ የሚዲያ ተቋማችንን የማይወክል ይልቁንም በጽኑ የምታወግዘው ጉዳይ መሆኑን ለውድ ተመልካቾቻችንና ተከታታዮቻችን ለመግለጽ እንወዳለን። ከዚህ በተጨማሪም አሻም ሚዲያ ትሬኒንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በፈጸመው ከባድ የማህበራዊ እሴትና ኤዲቶሪያል ጥሰት ጭምር የነበራትን የስራ ውል ከዛሬ ህዳር 30 ቀን 2018 ዓም ጀምሮ ማቋረጧን ለመግለጽ ትወዳለች ሲል አሻም ሚዲያ ትሬኒንግ አክሲዮን ማህበር በወቅታዊ ጉዳዮች ላይ መግለጫ ሰጥቷል። እንግዲህ ከዚህ ጉዳይ ጋር ተያይዞ ከትላንትናው ጀምሮ ሁላችሁ እንዳያችሁት እንደሰማችሁት በተለይ ደግሞ ትርታ ኤፍኤም 96.7ና አሻም ሚዲያ ከግለሰቡ ጋር ያላቸውን የስራ ውል እንዲያቋርጡ የሚል ከፍተኛ ጫና ሲፈጠርባቸው ቆይቷል። ይህንንም ተከትሎ ይመስላል ዛሬ አሻም ጉዳዩን ሳይውል ሳያድር ለማጣራት ከመሞከር በመለስ አስቸኳይ ውሳኔ መውሰድ የደረሰው ማለት ነው። ከሶፎኒያስ ጉዳይ ጋር ተያይዞ እጅግ በጣም ብዙ መረጃዎች ግራቀኝ እየወጡ እየተናፈሱ ይገኛሉ። ከዚህ ጉዳይ ጋር ተያይዞ እንግዲህ የአዳማ ነዋሪዎች አሁንም ግለሰቡ የአዳማ ወጣቶችን ስም አጥፍቷልና በህግ ቁጥጥር ስር ሆኖ ይጠየቅልን እያሉ ይገኛሉ። ዋናውና ትልቁ ነገር ደግሞ ከ ከሶፎንያስ ጋር ተያይዞ በጣም ብዙዎቻችን ልብ ውስጥ ያለውና ብዙዎቻችንን እያስጨነቀም እያስጠበበም የሚገኘው እንግዲህ የእናትየው ጉዳይ ነው። በጣም ብዙዎች እናት ይህንን በሰሙ ቅጽበት ምንድነው የሚሰማቸው ነገር? እንደ ወላጅ ልጃቸው እንደዚህ ባለ ተልካሻ ነገር ውስጥ በመገኘቱ ከራሳቸውም ሊጣሉ ይችላሉ። ከማህበረሰብ ከዘመድ አዝማድ ከጎረቤት ሊገለሉ ይችላሉ። ራሳቸውንም ሊያገሉና ላልተገባ የስነ ልቦና ቀውስ ውስጥ ሊገቡ ይችላሉ የሚል ትልቅ ስጋት አለ። ይህ እንደ ወላጅ እኛም የሚሰማን ፊልም እናደርገው ያዘንበት ጉዳይ ነው። እንግዲህ ይህንን የሚሰማ ቤተሰብ ዘመድ አዝማድ ካለ በልጅ ዳፋ እናት ሊጠየቁ አይገቡም። እንግዲህ እሳቸው እንደ ማንኛውም ወላጅ ወልደው አሳድገው ጥረው ግረው ልጄ ለቁም ነገር ይደርስልኛል ይበቃል ብለው ነው ልጃቸውን እዚህ ድረስ ያደረሱት። ነገር ግን ወደ መጨረሻ አካባቢ ልጅ እንደዚህ ባለ ተልካሻ ነገር ውስጥ ተገኝቶ ወላጁን አንገት አስደፍቷል። አሁን ሁሉ ሰው እየተጨነቀ ያለው ይህንን ጉዳይ በተመለከቱ ሰዓት እናት ምን ይውጣቸው ይሆን? እንዴት ባሉ ሁኔታ ውስጥ ነው ያሉት የሚለው ጥያቄ አሁንም አልተመለሰም። ሁላችንም እያሰብን እየተጨነቅን ያለ ነው ስለ እሳቸው ነው። መቼም ልጅ እንደዚህ የባለ ነገር ውስጥ ተገኝቶ እሳቸውን መውቀስ ተገቢ ነው ብለን አናስብም። አሁን እሳቸው ህመማቸው ብዙ ነው። ወዲህ ልጃቸው ከዚህ ቀደም በብዙ መልኩ እንግዲህ ታመምኩ ባለበት ጉዳይ ታሞ አብረው ሲጨነቁ ሲጠበቡ ነበር። እንዲህ ያሉ ጉዳዮች ሲነሱበት ደግሞ አይኔ አይደለሁም እያለም እሱ ስላለመሆኑ መልስ ሲሰጥ በጣም ቆይቶ ነበረ። አሁን ደግሞ ጊዜ ሄዶ ጊዜ ሲመጣ ደግሞ በቪዲዮ በጽሁፍና በሌሎች ማስረጃዎች እንደዚህ እጅ ከፍንጅ ደግሞ ሲያዝ የእናትየውን ሁኔታ ማሰብ ወልዶ ላየው ሰው እጅግ በጣም ከባድ ነው። የእናትየውንም ብቻ ሳይሆን ከዚህ ቀደም እንደዚህ ያለ ጉዳይ ሲነሳበት ሶፎንያስ እንዲህ ባለ ድርጊት ውስጥ አይገባም፣ እናውቀዋለን፣ አብረ ነው ሰርተናል፣ አብረ ነው አድገናል ያሉ ደግሞ ጥቂት የስራ አጋሮቹ ባልደረቦቹም ይሄ ጉዳይ በመሆኑ እጅጉን ነው ሀዘን የተሰማቸው ያሉት። ከዚህ ቀደም እንደዚህ ያለ ጉዳይ ሲያነሱ ደግሞ ለምንድን ነው የሰው ስም የምታጠፉት? ልጁ ምንም ባላደረ ያደረገበት ነገር ስሙን ለምታጠፉበት አላቸው። ፌስቡኬ ሀክ ተደርጎ ነው፣ ሌላ ሰው ነው ይህንን ከ በእኔ ስም ሲጻጻፍ የነበረው ብሎ እያለ እናንተ ግን እሱ ነው እያላችሁ ውጭጭ ብላችሁ ልጁ ከህመሙ አገግሞ ስራ ጀምሮ ሰውነቱ ሲመለስ መልሳችሁ ስሙን ልታጠፉት እየሞከራችሁ ያላችሁ እናንተ ናችሁ ተብለው የተወቀሱ ሰዎች ደግሞ ዛሬ አንገታቸውን ቀና አድርገው እኛም ስንል የነበር ነው ይህንን ነበረ ስንናገር ያመነን ሰው አልነበረም እንጂ። ይሄ ጉዳይ ይከሰት ከነበረ እጅግ በጣም ቆይቷል፣ ግን ብንናገር የሚያምነን ሰው የለም በሚል ዛሬ አንገታቸውን ቀና አድርገው ከዚህ ቀደም ከሱ ይጻፍላቸው ስለነበረ ቴክስት በይፋ እየተናገሩም ቴክስቱንም እያወጡም ያሉ ሰዎች አሉ። እንግዲህ እንደተባለው አሁን ሶፎንያስ ራሱን አግሎ ወደ ጸበል ሄዷል። ጸበል ሄዶ እንግዲህ እንደዚህ ካለ እጅግ በጣም ካልተገባ ነገር ውስጥ ወጥቶ ከራሱ ታርቆ ከሰውም ከፈጣሪም ታርቆ ይመለሳል ብለን ተስፋ እናደርጋለን። መቼም እንደዚህ ያለው ነገር ከሰዋዊ ባህሪ ነው ብለንም አናስብም። እንደዚህ ያለው መንፈስ ያልተገባ እርኩስ መንፈስ የሰይጣን አሰራር ነው ብለን ነው የምናስበው እና ይህንን ጉዳይ በተመለከተ አሁንም ከዚህ ጉዳይ ጋር ተያይዞ የሚወጡ አዳዲስ መረጃዎች ካሉ እየተከታተለን የምናደርሳችሁ ይሆናል። እንግዲህ ደግሞ ትርታ ኤፍኤምም ይህንን ጉዳይ በተመለከተ ምናልባት ወደ ኋላ የሚያወጡት ነገር ካለ የእነሱንም መረጃ ደግሞ መልሰን ይዘንላችሁ የምንቀርብ ይሆናል። እናንተ ግን አብራችሁን ስለቆያችው እጅግ በጣም ከልብ አድርገን ነው ናመሰግነው ክብር ይስጥልን። አሁንም በዚህ ጉዳይ ላይ ሀሳብ፣ አስተያየት ካላችሁ በሀሳብ መስጫ ሳጥን ላይ እንድታሰፍሩልን ወደድን። በተለይ ደግሞ እንደው ስለ እናትየው ምን ታስባላችሁ? ምናልባት ይሄ የእኔ ስሜት ብቻ ሊሆን ይችል ሊሆን ይሆናል ግን በዚህ ልክ ግን በጣም ብዙዎች ልክ እኔ ውህ ይህንን ቪዲዮ ባየን ሰዓት እናቱን አሰብኩኝ ባልኩ ሰዓት እናቱን ያስቡ በጣም ብዙ ሰዎች አሉ። እና እዚህ ጉዳይ ላይ ምንድን ያላችሁ ሀሳብ አስተያየት፣ ይህንን ሀሳባችሁን በሀሳብ መስጫ ሳጥን ላይ እንድታሰፍሩልን ወደድን። ጊዜ ሚዲያን አሁንም ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። አብራችሁን ስለነበራችሁ እናመሰግናለን። ክብር ይስጥልን።